ጽናት የአባቷ ድርጅት ባቢ እንግዲህ ወደ ራሷ ስም አዙሮላታል። በጣም ደስ ይላል ማለት ነው። በእውነት እንደ ባቢ ያለ አፍቃሪ ከየትም አይገኝ ማለት ነው። እውነተኛ አፍቃሪ በሀቅ ላይ እየተመሰረተ ነው፣ ጥቅም የማያሸንፈው ማለት ነው። በፊትም እንግዲህ ጽናት ከሳይገናኙ ወይም ጽናትን ሳያፈቅራት ባቢ በጣም ሀቀኛ ነበር። ምክንያቱም አባቱ እንግዲህ ያን ነገር ወደ ራሴ ፈርምልኝ ሲለው አልፈርም ብሎ ብዙ ነገር ተጣርቧል አባቱ ጋር። ያው በስተ መጨረሻ ግን እነጽናትም ችግር ላይ ሲወርጉ ለእነጽናት መደጎም አለብኝ ብሎ ከአባቱ ተካፍሎ ግማሹን ለሱ ግማሹን ነሱ ነበር ያደረገው። እንግዲህ ቤቱን ነበር ሸጦ ለሁለት የተካፈሉት ማለት ነው። ደረጃቱን ደግሞ በነፃ ነበር አባቱ ወሰደበት። ነገር ግን እንግዲህ አባቱ አሁን ስለሞተ ራሄልም እንግዲህ ወጥመድ እያጠመደች እያጠመደችላት ስለሆነ ግን ያው ለጽናት መልሶላታል። ድርጅቱ ማ ነው በጣም ሐቀኛ ደስ የሚል ነው። ማሆሚ ማለት በአሁኑ ሰዓት ማን ነው ጥቅምን አግኝቶ የሚመልሰው ግን እሱ ለጽናት ድርጅቱን አሳልፎ መልሶላታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሰላም አልሐምዱሊላህ ረቢል ዓለሚን። ወይላችሁ በኋላ ይጠብቃችሁ። ሰብስክራይብ እና ሼር ያደርጋችሁ ቤተሰቡን እንግዲህ ጽናት የህይወት መንገድ ባለፈው እንግዲህ ራሄል ክፉ ዋሴት ማለት ነው። ናሆሜን እንግዲህ እሷ የመጀመሪያ ነው የባለፈው ፍቅረኛ ብትሆንም ወደ ድርጅቱ ልትመጣ የቻለችው በአባቱ ምክንያት ነበር። ያው አባቱንም እንግዲህ ህይወቱን አሳጣችሁ እና ከዛ መጣች በኋላ እንግዲህ ጽናትና ናሆሜን መለያት ነበር እቅዷና ናሆሜን ግን እውነት አፍቅረው ሳይሆን ይህንን ድርጅት ልትቀማ እንግዲህ ሴራ አሴራ ነበር ወደ ህይወቱ የገባችው ማለት ነው። ናው ሜ ላይ በጣም ሀዘን ላይ ነው። ያው አባቱን ሰላማተበት ገደ እንኳን እንግዲህ የጽናት አባት ነበር የተባለው ንግግር የጽናት አባት ያው ነጻ እንደወጣና ያባቱን ገደ እንደፈል እንደሚፈልግለት ላይ ነበር ያለው ማለት ነው። እንግዲህ እዚህ ምንድን ምንድነው ያደረገችው፣ እና ጽናትንና እንግዲህ የተጠቀመችው ምንድነው እሱን እንግዲህ አሰስተዋለች ማለት ነው። በስተመጨረሻ እንግዲህ በዛ ቪዲዮ እያሳ አስቸጋሪ ቪዲዮ ይዛ በዛ እያሳሳተች እንግዲህ እያስፈራራች ነበር። ደግሞ አሁን ምን አቅርባለታለች? እንግዲህ አርግዛ እንደሆነ እና የእርግዝና ወረቀት ማስረጃ ወረቀት ይዛ መታ ሰጥተዋለች ማለት ነው። ነገር ግን እሷ ደግሞ ይህን አላደረገችውም። ያው እሱ አምኖ እንዲቀበላት እና እንዲያገባት ነው ማለት ነው ታገባት በኋላ እንግዲህ ያው እንግዲህ ሁሉን ነገር ማድረስ ስለምትችል ይሄን ድርጅት ወደ እሱ አሳልፋ ከዚያ በኋላ እሱን እንግዲህ ላሽ በልትለው ወይም ደግሞ እንግዲህ ሴራዋል እንደዛ አቅዳ ነበር ወደ ህይወቱ የገባችው እንጂ ወደው አይደለም ማለት ነው። ነገር ግን አንዳንድ ጊዜ ደግሞ መልካም ጓደኞች ከጎናችን ሲኖሩ የኛን ተሳስተን የምንሄድበትን መንገድ ቀጥ ያደርጉልናል ወይም ደግሞ እስከ መጨረሻው ተስፋ አስቆርጠን እስከምንጠፋ ድረስ ሳንነቃ ስንቀር ያንን ነገር አሳምረው አይተው አስበው ደግሞ ይህ ነገር እንደዚህ አይደለም፣ ይሄን ነገር አስብ ብለው ከእንቅልፋችን የሚቀሳቅሱ ያላ ስጦታ መርከም ጓደኞች ካጠገባችን ካሉ መቼም ተስፋ አንቆርጥም፣ መቼም አንወርቅም። ምክንያቱም እነዚያ መልካም ስለሆኑ ባጠገባችን ያሉት እኛን ይታደጉናል ማለት ነው። ፀናትም ሁል ጊዜም ቀጥ የምታደርጋት ብሌ ናት ማለት ነው። እንግዲህ ራሄል እንግዲህ በእሷም ቢመጣ ያሬድ እንግዲህ ለብሌን መጥፎ ሆኖ ተልኩ ቢመጣም፣ ነገር ግን ያው ፈጣሪ ብሎ ደግሞ በፍቅር ስለወደቀ ጥሩ ሆኗል ማለት ነው። እንዲሁም ደግሞ ናሆሜን ዛሬ ላይ ከጸጸት አትርፎታል ወይም ደግሞ ራሄል ይሄን ድርጅት እንዳትወስዲበት እንግዲህ የሱ ሰበቡ ሆኖታል። ማን ያ ማለት ምንድን ነው እንግዲህ ያሬድ መጥቶ ሲመጣ እንግዲህ ያሬድና ናሆሚ ሲገናኙ፣ ናሆሚም እንግዲህ ይሄን እርግዝና ስለሰማ በጣም ጭንቆት ነበር። ታጠገቤ ጥፊ ብሎ ነበር። ራሄል እንደዛ ስትነግረው መላ መፈለግ አለብን፣ በሆዴ ያስኩት እኮ ያንተ ልጅ ነው። ስለዚህ ጽንሱ ሳይገፋ እንድታገባኝ እፈልጋለሁ፣ ወይም ደግሞ መፍትሄ ማድረግ አለብን። እኔም ብትጠላይ ልጅህን አልጠላም። ልጅህን ደግሞ ብቻ እንደሳድግ እየፈራርክብኝ ነው እንደ እያለችው እያስደነቀችው ነበር ማለት ነው። ይህን ግን አላደረገችውም። እንግዲህ የብሌን እናት ደግሞ አንደኛይቱ የራሄል ተላላኪና ማለት ነው። እንግዲህ ባለፈው ቤት ጌታ ልከፍልሽ ተጣልተው ነበር። አሁን ደግሞ ከፍላላትን ውስጥ ታርቀዋል። እሷ እንግዲህ የብሌን እናት እየመጣች ያለውን ነገር ከነ ጽናት ጋር ከአባቷ ጋር ያለውን ኢንፎርሜሽን ትሰጣታለች ማለት ነው። መታ እንግዲህ ምንድን ነው የተደሰሽበት? ስትላት እኔና ናሁም ልንጋባ ነው እያለች ነበር። ምን ተገኝቶ እንደ ስትላት አድርግሽለት አለሁ እያለኝ እንዴት አድርግሽ ይህን ነገር አደረግሽው? ስትላት እኔ አላረገዝኩም ነገር ግን እሱ ጭንቅላት ውስጥ

በጣም ጭንቆኛል እያለው ነበር ናሆሜና፣ እኔም ያንንም ጭንቆኛል የራሄል ነገር አስጨንቆኛል እያለው ነበር። ምን ሆነ ደግሞ አንተ ሲለው ናሆሜ፣ እኔ እንግዲህ እናንተን ጥሩ ጓደኛ ባገኛችሁም በራሄል በኩል ነበር ያገኘኋችሁ። ራሄል ወደ ስራ የቀጠረችኝ ጽናትንና ብሌን ለማለየት ነበር የተቀጠርኩት። ነገር ግን ከተቀጠርኩ በኋላ ከብሌን ከብሌን ጋር ፍቅር ያዘኝ እሷን ለምግት አልሞከርም። እናንተ መልካም ጓደኞች አገኘሁኝ። አሁን ግን አልሰራም ስራ እንለቃለሁ ብላት እያስፈራራች ነው፣ በጣም ጭንቆኛል እያለ ይላል። ያሬድ ለናሆሜ ችግሩን ነገረው። ያንተ ማ ቀላል ነው የኔ ማሩ ወጣበት ነው እንጂ እያለ ናሆሜ መለሰለት። ምንድን ሆነህ ደግሞ አንተ፣ ምን ሆንክ እያለ ከጽናት ጋር ምን ነገር አለ እንደዚህ ነው። አይ አይደለም፣ የኔ ከባድ ነው የዛለታ የሆነ ቀን ሰክሬ ነበር እና ያው መጠጣ አልወድም፣ ነገር ግን መጠጣ አልወድም ተበሳጭቼ ስለሆነ ጠጣ ስትለኝ ጠጣሁኝ። ነገር ግን የዛለታ መጨረሻው አያስጠላ ነበር። አሁን ደግሞ እንዳረገዘች መረጃ ይዛቢ መጣች። ከባድ ነው ህይወት የምስቁቅል አደረገች ርል እያለ ናሆሚም ላያድ ነገር እና ስታት ነው እን ጠጣለ ንት ወንታረጋለ ንት ንዲለስ ሰራለክ እንጽናት ነው ውዴት ማለት ነው አለ ግን ሁለተኛ ስብራት፣ ይሄን ስትሰማ ምን እንደምትለው በጣም ህይወት የተመሰቃቀለ ምን ማድረግ እንዳለብኝ። ከዚያ በኋላ እንግዲህ ራሄልን በቃ በሆነ ነገር ማጥመድ ያለብን ህይወታችን ማስወጣት አለብን እያለ መፍትሄ ሰጠ። እንዴት አድርገን ነው እያለው ነበር ከዚያ ይህች ግን እንዴት ነው መጀመሪያ፣ እንደምታወቃት እያለው እንዴት መጣች፣ ወደ የት ገባሽ? እያለ ጠየቀው። በአባቴ ምክንያት ነው የመጣችሁ እያለ ነገረው። መጀመሪያ ጥላ ሄደች፣ በኋላ ሀብት አላት፣ ዝምብላ ነው የገባችው በአባቴ ፈቃድ እያለ ሲነግረው፣ ሀብት ካላት ድርጅት ዝጋ፣ እዚ ተቀጥላ ተቀጥራ ለመስራት ፈለገች። እቺ ማናት? አጣራስ ያለውን ነገር ከስተጀርባ ብሎ ያሬድ እንግዲህ ፍንጭ ሰጠው። እችል ማናት? አዎ ለምንድን ነው የፈጣችው? ድርጅት ማን ነው? ድርጅት አላት ማን ነው? ገንዘብ አላት ለምንድን ነው የመጣችው? እችል ማናት? ማጣራት አለብኝ ይበቃ። አንተ አንተ ማጣራን የምናጣራ እያለ ተመካክረው ያደልና ና ሆኖ የተለያዩ ከዚያ በኋላ እንግዲህ እች ልጅ የሆነ ሴራ ይዛ ነው የመጣችው። ስለዚህ አሁን አንተን ዛሬ አረግስ ኋለችግ ነገ ደግሞ አግባ ልትል ነው ታገባህ። በኋላ ደግሞ ስሙን በእሷ ዙራ ከዚህ በኋላ በራሱ ከዙሪ በኋላ አንተ ልትጥልህ ነው፣ እሰብ እንጂ ምን እያሰብክ ነው? እያለ አስጠነቀቀው ያረድ ማለት ነው። ከዚያ ናሆሜ ይሄ ነገርማ ትክክል ነው፣ እውነት ነው፣ እየጠበቀች ነው እያለ ናሆሜም ለጽናት ድርጅቱ ትርጅቱ መመለሳል በቃ ብሎ አሰበ። ይሄም ጥሩ ነገር ነው፣ በቃ መልስ ብሎ ተስማሙ። ናሆሚ እንግዲህ ጽናት እንደውሎ ብዙ ጊዜ ያደውላተን ሲደውልላት ጽናትም ለብሌን እና አሁን የደወል እንገናኛለን፣ ይብላ በደስታ ፍንድቃለች። ሁለቱም በጣም ደስ አላቸው፣ ጽናትና ብሌን ማለት ነው። ሲገናኙ ድርጅቱን ይሄ ድርጅት ነው ያገናኘን እኔና አንቺ፣ በዚህ ድርጅት ደግሞ መለያት አለብን፣ ይሄ ንብረቶች ነው ብሎ የድርጅቱን ወረቀት ስም አዙሮ እንግዲህ ለጽናት ሰጣት። ነገር ግን ከአሁን በኋላ እርሽኝ፣ እኔ ላንቺ አልገባም፣ ህይወትሽን ኑሪ ብሎ በጣም አሰቀሳት። ግን ደስ አይልሽም እንዴ? ንብረት ስለተመለሰት እኔ ንብረት መጣቀራ ስለለመድኩም ነው መሰራ መከራው እኔ ስላንተን የማስበው አላችሁ። ከዚያ በኋላ እንግዲህ ጽናት ሄደች ና ብሌን ያው መሆንሽ ነው ስትላት እንደዚህ ነገረቻት። ብሌን ደግሞ የንብረቱን የልጅ መመር ስትሰማ እንዴት ድቅ አለች ማለት ነው። እናቷ መጣች። እናቷ ደግሞ ስትመጣ ወደ ራሄል መታ ጽናትና ባቢ እንደሚገናኙ ለራሄል ነገረቻት። ራሄል ደግሞ ያደርጋ ደውላ፣ ራሄልም ያሬጋ ደውላ፣ ምንድን ነው የከፈሉት ገንዘብ እኮ ከፍሌ ነው፣ አታጣራም እንዴ ጽናትና በብት ናቸው አሁን እያለች አፋጠጠችው። እሱም አላቅም አላት፣ በጣም ተናደ። ከዚያ በኋላ እንግዲህ ቀጥታ ብሌን እናት ጋ ሄዳ ስልክ ዘጋችባት። የብሌን እናትም አቦ በታረቁና በተናደርች እያለች ውስጡ ውስጧን ተናገረች። ከዚያ በኋላ እንግዲህ ብሌን እና የብሌነቱ ወደ ቤት ሲገባ ብሌን እንግዲህ ስትነግራት ድርጅታች ተመለሰ፣ ስትላት በጣም ነበር የደነገጠችው። እና ምን ሆን ሽ ለምን ትደሰችም ስትላት፣ ምክንያቱም የብሌናት ዝጋ ምታዋራት ራሄል፣ ሌላ ምስጥር አለ እዛ። ደግሞ ያንን ስትሰማ በጣም ድነገጠች ማለት ነው። ከዚያ በኋላ እንግዲህ የብሌድነት ወደ ራሄል መታ ወደ ሆኑ ከዚያ ስት ስትስቅ ስታያት መሆንሽ ነው ስትላት እዚህ የሰርግ ፕሮግራም እየወጣሁነ ቻት የምን ሰርግ ደግሞ ማለገባ ስትላት እኔናናሆ እንጋባ ነው መቸሩታች ስጠር አለቻት ቀን እንኳ አልቆረጥንም ነገር ግን እንዳረገዝኩ ስነግረው በቃ አማራጭ የለኝም ብሎ እሺ ነው ያለኝ ስለዚህ በቅርብ እንጋባለን አለቻት ለካ አንቺ አግቢ ብለሽ አለች እና ምን ተፈጠረ ምንድን ነው የምትይው አለቻት እንግዲህ፣ ናሆሚ ለጽናት ድርጅቱን መልሶላት አለቻት። ይህማ ሊሆን አይችልም፣ ምን ማለት ነው? የምታወሩ ናቀሽፋ ግን አለቻት። አዎ፣ አድርጎታል፣ አድርጎታል አለቻት። ከዚያ በኋላ እንግዲህ ራሷን ልትሰት ጀመርች ራሄል ማለት ነው። ምንም አላመነቻትም። ተደርጓል እንግዲህ አለቻት። ተደርጓል፣ እኔም እንደሰማሁን አሁን የመጣሁት እንገናኝ ብሎ ያላቅድም ለዚህ ነበር እና አዙሮላ ታስሙ እንግዲህ አንቺ የምትፈልጊው ድርጅት ታስናስም ነው አሁን ላይ አለቻት። ተስፋ አስቆረጠቻት። ከዚያ በኋላ እንግዲህ ጸጉራን ነበር የነጨችው ራሄል ማለት ነው። የዚህን ያክል ግን ያለፉበትን የሰው ሀቅ፣ የዚህን ያክል ጥምጥም፣ የዚህን ያክል የሰው ሀቅ፣ ስንት ተለፍቶበት የመጣበት የሰው ሀቅ ለመውሰድ የዚህን ያክል በጣም ይገርማል። ከዚያ በኋላ እንግዲህ በጣም ነበር ራሷን የሰተችው ራሷን ጸጉራ እየነጫጨች በቃ አይሆንም እያለች በጣም ነበር የተናደደች ማለት ነው። በቃ ትናደጅ ወንድ ቢሄድ ወንድ ይመጣል እያለች ደግሞ የብሌን እናት ጨመረችላት። እኔ ምን ይህን ሁርጋጥ ነው እንደምፈልገው እኔ ሁርጋጥ ይሄ ሁርጋጥ ነው አሁን የምፈልገው እኔ እኮ ድርጅት ነው የምፈልገው እያለች ውስጥ ውስጧን በነደድ ተናገረች። ከዚያ በኋላ እንግዲህ ተቀርመሻለ ብላ የብሌን እናትም ወደ ቤቷ ሄደች ማለት ነው።

ብሌን ስትደሰት ስታያት በቃ ሁሉ መከራ አለፈ፣ እንግዲህ ሰላም ሆን እንኖራለን። ተመለሰ በጣም ዝንታለች እና አንቺ በሰው ነገር እንዴት ተደሰሽ? ምንድን ነው የሚያስደሰተሽ? ባለቤቱ እንኳን ሳቀች ማለት እና ፀናት ምናለች? እኔና ብሌን ለመለያየት አትሞክሬ መቼም ብሌን ማተኮቴናት ክፏን ምያስስልልነሞስስ እዚህ ድራማ ላይ የናሆሚ አፍቃሪነት እና የናሆሚ ታማኝነት አቀኝነት በጣም ያስተምረናል። እንዲሁም ደግሞ የብሌን ጓደኝነት ማለት ነው። እውነት መልካም ጓደኞች ለህይወታችን ዋና መንስኤ ናቸው። መልካም ካሉ አንርቅም፣ ተንገዳግደን ጥሩ ማስመሪያ ሲዙናል ማለ ያሬድም ደግሞ ይሄንን ናሆሚን በመጥፎ ነገር አዲ ነው መጀመሪያ ራሄል እንድትቀዱ እንድትቀደም አደረገላችሁ ማለት ነው። ሰብስክራይብ ላይ ሼር ያደርጋችሁ በየሰሙን